አንጋፋ ግንባር ቀደሙና ዝነኛው ሙስሊም ሳይንቲስት ማን ነው? በእርግጥም አልፋራቢ ነዋ። አይደለም እንዴ? ነው እንጂ። አልፋራቢ ማን ነው? በዘርፈ ብዙ ስራዎቹ የሚታወቀው አልፋራቢ ሙሉ ስሙ አቡ ናስር ሙሐመድ ቢን ታርሃን አልፋራቢ ሲሆን የተወለደውም በ872 በካዛኪስታን ፋራብ አካባቢ ወሲጅ በምትባል መንደር ውስጥ ነው። የመጀመሪያ ትምህርቱን ባግዳድ ውስጥ በአረብኛ ጥናት የተከታተለ ሲሆን በመቀጠልም በሶሪያ ውስጥ ከክርስቲያን አስተማሪ ስለ አርስቶትል ስራዎች አጥንቷል። በኋላም ከሌላ ክርስቲያን አስተማሪ እዚያው ሶሪያ ውስጥ የፖለቲካ ሳይንስ ትምህርቱን ቀስሟል። ከዚህ በመነሳት ነው አልፋራቢ በተለያዩ የጥናት ዘርፎች ማለትም በፖለቲካ፣ በፍልስፍና፣ በኢቲክስ፣ በሎጂክ፣ በሸሪያ ህግና በማቴማቲክስ ዝነኛ እና ስመጥር አስተዋጽኦ በማድረግ በኢስላሚክ ፊሎዞፊ ላይ የማይፋቅ አሻራውን ያሳረፈው። የእሱ ስራዎች ወይም ጽሁፎች ሌሎች በርካታ ዝነኛ ሙስሊም ምሁራንን ያነሳሱ ሲሆን ከነዚህ መካከል ኢብኑ ሩሽዲ አቬሮስን እና ኢብኑ ሲና ወይም አቬሲናን ለአብነት ያክል መጥቀስ ይቻላል። ከሱ ቀደምት የነበሩትን የግሪክ ፈላስፎችን ማለትም ፕሌቶ፣ አርስቶትልና ፕቶሎሚ የፖለቲካና የፍልስፍና ጽንሰ ሀሳቦችን በደንብ በመፈተሽ በማጣመር፣ በመመርመርና በሚገባ በማጥናት ስለ ግዛትና ፖለቲካ ዛሬም ድረስ ዝነኛና ዘመናዊ ሽሬ የሆነ መጽሐፉን አበርክቶልናል። ይህ መጽሐፍ ዘ አይድል ሲቲ ስቴት ወይም ደግሞ ዘ ፐርፌክት ስቴት ይሰኛል። ሁልጊዜ አልፋራቢ ጥናቶቹን በሚያከናውንበት ወቅት ዋነኛ ማጣቀሻውን እና የሀሳቡን ትክክለኛነት ማመሳከሪያ ሲያደርግ የነበረው ከቁርአንና ከሐዲስ ብሎም ከኢስላሚ ህግጋት አንጻር በመቃኘት ነው። አልፋራቢ ዘ ፐርፌክት ስቴት የሚለው መጽሐፉን ሁል ሊያደርጉ የሚችሉ መስፈርቶችና መርሆችን ማለትም ጥሩ መሪ ጉድ ሊደር፣ ህዝብ ፒፕል፣ የከተማ ግዛት ወይም ሲቲ ስቴት፣ ህዝብን ለመምራት የሚያስችል የህግ ተፈጥሮ ወይም ኔቸር ኦፍ ላው ቱ ሩል ፒፕል ከእስልምና ህጋት አንጻር በሚገባ ቃኝቷል። በተጨማሪም በሜታፊዚክስ ይህ የፍልስፍና አንዱና ዋነኛው ቅርንጫፍ ሲሆን ስለ ተጨባጩና ስለ ማይጨበጠው ዓለም ምንነት በማጥናት ዓለም ወይም ደግሞ ከውኑ እየሰፋና እየተለጠጠ ሊሄድ እንደሚችልም ለማጥናት የሞከረ ነው። አልፋራቢ የሰፊ ዕውቀት ባለቤት መሆኑ ይህም አስተዋጽኦ በሙስሊሙ ዓለም ብቻ የተገደበ ሳይሆን በመላው ዓለም ዝነኛ ያደረገው በመሆኑ ምዕራባውያን ዘ ሰከንድ ማስተር ወይም ደግሞ ዘ ሰከንድ ትችር ቲችር ከአርስቶትል ቀጥሎ መሆኑ ነው የሚል መጠሪያ ተችሮታል። አሁን ላይ የእሱ መጽሐፍ the perfect ስቴት የሚለው ውጥንቅጥዋ በወጣች ዓለም ውስጥ ወይም ደግሞ በመሪነት ደዌ በተጠቃች ዓለም ውስጥ እንደ መፍትሄ ወይም ደግሞ እንደ መውጫ መንገድ ሊሆን ስለሚችል በፖለቲካል ፊሎሶፊ ወይም በፖለቲካ ሳይንስ ላይ የማጥናት የማንበብ ፍላጎት ያላችሁ ውድ ወዳጆቼ ና ወንድሞቼ፣ እህቶቼ ይህንን መጽሐፍ እንድታነቡት እጋብዛለሁ። አልፋራቢ በ950 በደማስቆ ሶሪያ ውስጥ ከዚህ ዓለም በ78 ዓመት የምድር ላይ ቆይታው ከተሻገረ በኋላ ሺህ ዓመታትን ቆይተን እንድናስታውሰው እንገደዳለን ስለ ፖለቲካ እና ስለ ግዛት ጽንሰ ሀሳብ እንዲሁም የመሪነት ጥበብን በተመለከተ የሰው ልጆች ፍላጎት እና የሰው ልጆች ተፈጥሮ ምን እንደሚመስል ምን አይነት መሪ ምን አይነት ማህበረሰብ ያላት ሀገር ወይም ግዛት መኖር አለባት በየትኛው ውስጥ ነው ዘላቂ ሰላም፣ ደስታ፣ ስኬት የሚገኘው የሚሉትንና የመሳሰሉ ነገሮችን የማወቅ ፍላጎት ያላችሁ አሁንም በድጋሜ የአልፋራቢን ድንቅ መጽሐፍ እንድታነቡ እጋብዛለሁ። መልካም ጊዜ። ከወደዳችሁት፣ ሀሳቡን ከወደዳችሁት፣ ከተስማማችሁ፣ ከተመቻችሁ ላይክ እና ሼር አድርጉ። ተጨማሪ አስተያየት ካላችሁም አሳውቁኝ። በቀጣይ የሱን መጽሐፍ ሪቪው የምናደርገው ይሆናል። እስከዛ መልካም ቆይታ።